በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ሰላም፣ የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተባረከና የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያምም ምርጃዋ አማላጅነቷ ከሁላችን ጋር ይሁን። እንኳን አደረሳችሁ። በዛሬው ቀን ጥቅምት ሀያ ሰባት የታላቁ አባታችን የመድኃኔ ዓለም ዓመታዊ ክብረ በዓል መታሰቢያ ነው። እንኳን ለዚች ቀን በሰላም በጤና እግዚአብሔር አደረሳችሁ አደረሰን እያለን ስለ መድኃኔ ዓለም በጥቂቱ እንነጋገራለን እንወያያለን። ቀድሞ ለነቢያት፣ ለሐዋርያት፣ ለሐዋርያን አበው ዕውቀትን፣ ጥበብን፣ ማስተዋልን የገለጸ ልል እግዚአብሔር ለእኛም ማስተዋሉን ያድለን። የምንነጋገርበት የመጽሐፍ ቅዱስ ክፍል የሚሆነው ለመነሻ ያክል በትንቢተ ኢሳይያስ ምዕራፍ ሐምሳ ሦስት ቁጥር አምስት ላይ ያለውን ኃይለ ቃል መነሻ አድርገን እንነጋገራለን። ቃሉም እንዲህ ይላል በእርሱም ቁስል እኛ ተፈወስን ይላል። በማን ቁስል? በእርሱ ቁስል ማን ተፈወስን? እኛ። ምን አልን? ተፈወስን በሚል ኃይለ ቃል እግዚአብሔር አምላክ ያሰምረናል። ማስተዋሉን ለሁላችን ያድልን። የቤተ ክርስቲያን ሊቃውንትን ስንጠይቅ አባቶችን ስንጠይቅ እንዲሁም መጽሐፍትን የቤተ ክርስቲያን ታሪክን ስናነብ ወደ ኋላ ሄደን የምናገኘው አንድ ታሪክ አለ። እስራኤላውያን ለአራት መቶ ሠላሳ ዘመን በግብፅ ባርነት ተገዝተው ነፃ ከወጡ በኋላ የፋሲካ በዓላቸውን ወደ ሀገራቸው ተሰብስበው ያከብሩ ነበረ ወደ ሀገራቸው ተሰብስበው ያከብሩ ነበር እና በዚህ ይህን በዓል በሚያከብሩበት በዓል ላይ አንድ ልማድ ነበራቸው። ምን አይነት ልማድ ነበራቸው? እስረኛ የመፍታት ልማድ አላቸው እና ልክ አሁንም በእኛም በሀገራችን አልፎ አልፎ እንደሚደረገው መንግሥት ምሕረት ያደርጋል እንደሚባለው አይነት ማለት ነው። በዛ በእስራኤላውያን ወይም አይሁዳውያን ፋሲካን በሚያከብሩበት ሰዓት ላይ ወንበዴ ወይም ደግሞ የታሰረ ሰውን የመፍታት ባህል ነበራቸው እና በዛን ሀገር ላይ መጽሐፍ ቅዱስ እንኳን የነገረን ሶስት ሽፍቶች አሉ እና ከሶስቱ ሽፍቶች አንደኛው ሽፍታ ማን ይባላል? በርባን ይባላል እና በርባን የሚባለው በጣም ጨካኝ ነው። ብዙ የሰዎችን ነገር የዘረፈ እንደሆነ መጽሐፍ ቅዱስ ይነግረናል። እናም ያ ሰው ታስሮ ነበረ። አይሁዶች በምቀኝነት አይሁዳውያን በምቀኝነት ክርስቶስንም ከሰሱት። ማንን ከሰሱት? ክርስቶስን ከሰሱት። በብዙ ምክንያት ነው የከሰሱት ለምሳሌ ያክል የሰንበትን ቀን አያከብረም ብለው ከሰሱት፣ ግብር ለቄሳር መክፈል ወይም ደግሞ መገበር አይቻልም ብሏል ብለው በብዙ ምክንያቶች ማን ፊት ከሰሱት? መስፍኑ ጲላጦስ ይባላል እና ጲላጦስ ፊት ማንን ከሰሱት? ክርስቶስን። ምን አሉት? ከሰሱት ማለት ነው እንግዲህ፣ በሐሰት እውነተኛውን አምላክ ክርስቶስን መሐሪውን ምን አሉት? ከሰሱት፣ ወነጀሉት። ጲላጦስን ግራ ገባው። በጣም ተጨነቀ። ሲጨነቅ ለህዝቡ ምን ያነግረላቸዋል፣ መፍትሄ ብሎ ያሰበው ነገር ያቀርብላቸዋል። መፍትሄው ምንድን ነው? ከበርባንና ከኢየሱስ ክርስቶስ ምረጡ። ማንን ልሰር? ማንን ልፍታ? የሚገርመው ነገር እኔ አይሁዳውያን በዕለተ ሆሳና በዕለተ ሁድ ሆሳና በአርያም ብለው ልብሳቸውን የዛፍ ንጣፊውን ያነጠፉለት የተቀበሉት እልል ያሉለት ሰዎች ተቀየሩበት ክርስቶስ ላይ በርባን ይፈታሉ። ያጨካኝ ሩሩ ክርስቶስ ግን ይሰቀል ይገረፍ ብለው በክርስቶስ ላይ በሐሰት ተነሱ። ዛሬስ ወገኖቼ እኔና እናንተ በመድኃኔዓለም ላይ በስንቱ ተነሰንበት ይሆን? ትምህርት ተምረን ስራ አጣን ብለን ተነሰንበት ሊሆን ይችላል። ትዳር መስረተን ልጅ አጣን ብለን ተነሰንበት ሊሆን ይችላል። ምናልባት ምናልባት በኢኮኖሚ የተሻለ ደረጃ አልደረስንም ብለን ተነሰንበት ሊሆን ይችላል። ነገር ግን እኛ ከምንፈልገው በላይ መድኃነ ዓለም የሚያስፈልገንን ያውቃል። ሁሉን ቻይ አምላክ ስለ በርባን ብሎ ተፈታ፣ ስለ በርባን ብሎ ታሰረ። በርባን በክርስቶስ ነፃ ወጣ። ማን በርባን? በሽተኛው፣ ተጠያቂው፣ ተጠርጣሪው፣ ወንጀለኛው በርባን ነፃ ሆነ ተባለ። ዛሬስ ስንቶች ናቸው ባላጠፉት ታስረው ያጠፉት ደግሞ እየወጡ ያሉት ስርቆት ውስጥ ወይ ጉዳይ ውስጥ የሌሉ ሰዎች እየታሰሩ እየተፈለጉ እየታደኑ ነገር ግን ንጹህ ሰው ምንም የማያውቀው ሰው አሁን እንደምታውቁት እንደሰማችሁት በሀገራችን በዚህ በአርሲ ስንት ምዕመናን ተገደሉ። ንጹሃን ክርስቲያን ስለሆኑ ብቻ። ሌሎቹ ግን እንደምታውቁት ነው። ክርስቶስም እንደዚሁ ነው። ከዚህም ይልቅ ይልቃል። ክርስቶስ እንዲታሰር ክርስቶስ እንዲሰቀል አይሁዳውያን ወሰኑ። በምትኩስ ያ ወንጀለኛው በርባን እንዲፈታ አይሁዳውያን ምናሉ? አሉ ወሰኑ ማለት ነው። በዛ በአይሁዳውያን ባህል ደግሞ ወንጀለኛ ሲሆን በመስቀል ሰቅለው ነበረ የሚቀጡት አባቶችን ስንጠይቅ የቤተክርስቲያን ሊቃውንትን ወደ ኋላ ሄደን ስንጠይቅ፣ መስቀል ክርስቶስ ከመሰቀሉ በፊት የወንበዴ መቀጫ ነበር። የምን መቀጫ? የወንበዴ መቀጫ ነበረ። ለህዝቡ ማስተማሪያ ይሆን ዘንድ ብለው ከምድር ላይ ከፍ ብለው ይሰቅሉት ነበረ። ሌላም መስቀል፣ በመስቀል ቅጣት የተጀመረው በፋርስ ነው። ከዛ በኋላ እያደገ እየተስፋፋ ሄዶ ወደ ሮም መቷል። በፋርስ ደግሞ ኦርሙዝድ የተባለ የመሬት አምላክ አለ። ኦርሙዝድ የሚባል የምን አምላክ? የመሬት አምላክ አለ። እና አምላካችን ያረግስብናል ብለው መሬት ላይ አይቀጡም ነበረ። ይልቁኑ ምን ያረጉ ነበረ? ከመሬት ከፍ አርገው በመስቀል ላይ ሰቅለው ወንበዴን ይሰቅሉት ነበረ። እንግዲህ አንድ ጥያቄ እዚህ ጋር መጠየቅ ያስፈልጋል። መስቀል ወንበዴ የሚሰቀልበት ከሆነ የወንበዴ መቀጫ ከሆነ ክርስቶስ ለምን ተሰቀለ? በእውኑ ክርስቶስ ወንበዴ ነው? በእውኑ ክርስቶስ ወንጀለኛ ነው? አይደለም። የተወሰኑ መልእክቶችን እኔ ልብ ማለት ያለብን ከበሬ ግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የወንጀለኛ መቀጫ በሆነው በመስቀል ላይ የተሰቀሉበትን የተወሰኑ ምክንያቶች እንመልከት። የመጀመሪያው ቅጣታችንን ተቀብሎ ሞተ ነው። ያቺ መስቀል ምንድን ነች? መቀጫ መቀጫ ነች። አንድ ሰው ጥፋተኛ ከሆነ ቅጣቱን የሚቀበለው እና የሚሞተው በመስቀል ላይ ነው። ክርስቶስ ደግሞ ንጹህ ነው። ነገር ግን የኔና የእናንተን ቅጣት ተቀብሎ ምን አለ ሞተ። ይህንንም በትንቢተ ኢሳይያስ ምዕራፍ 53 ቁጥር ስድስት ላይ የምናገኘው ቃል አለ። የሁላችንንም በደል በራሱ ላይ አኖረ ይላል። የሁላችንንም ጥፋት ንጹሕ ክርስቶስ ስለኛ ተሰቀለ። ወንጀለኛ አይደለም ክርስቶስ። እኛንን ወንጀለኞች፣ እኛንን ጥፋተኞች፣ እኛንን መጠየቅ ያለብን ነገር ግን የሁላችንንም ደግሞ ምን ወሰደ? ሞት፣ የሁላችንንም ቅጣት ወሰደ። የሁላችንንም ቅጣት ወስዶ በመስቀል ላይ ተሰቀለ። ሌላው ክርስቶስ ወንጀለኛ ካልሆነ በመስቀል ላይ ለምን ተሰቀለ? የሚለውን በምንመለከትበት ሰዓት ላይ የእኛን ሞት ሞተ። በሮሜ ምዕራፍ አምስት ቁጥር አስራ አምስት ላይ ቅዱስ ጳውሎስ የጻፈው መልእክት አለ። ወደዚህች ዓለም ሞት በአንድ ሰው መጣ፣ ሕይወትም በአንድ ሰው መጣ። ሞት በአዳም መጣ፣ ሕይወት በዳግማዊ አዳም በክርስቶስ መጣ። ሞት በአንዲት ሔዋን እንደመጣው ህይወት በዳግሚት ህዋን በድመቤታችን እንደመጣው፣ በአንዱ ሞት እኛ ህይወት አገኘን። አንዱ ሞት የተባለው በክርስቶስ ሞት። ስለዚህ የእኛን ሞት ነው የሞተው። እኛ ነበር በመስቀል ላይ የምንሰቀለው፣ እኛ ነበርን ወንጀለኞች፣ እኛ ነበር ጥፋተኞች። ነገር ግን ክርስቶስ የእኛን በደል ሸፈነልን፣ በምህረቱ ይቅር አለን፣ በመስቀል ላይ ተሰቀለልን። ሌላው ክርስቶስ ወንጀለኛ ካልሆነ ክርስቶስ ጥፋተኛ ካልሆነ ታዲያ ስለምን በመስቀል ተሰቀለ? የሚለውን በምናይበት ላይ እኔና እናንተ ፈውስ እናገኝ ዘንድ ክርስቶስ ሞተ። ምን እንድናገኝ? ፈውስ። ለዚህም እኮ የተነሳንበት የተነሳነበት የትምህርታችን ኃይለ ቃል ምንድነው የሚለው በእርሱ ቁስል እኛ ተፈወስን። ስለዚህ ክርስቶስ በመሰቀሉ ፈውስ እኛ አገኘን። ተጣልተን ርቀን የነበርን ከገነት አገኘን። ርስታችንን ገነትን፣ መንግስተ ሰማያትን አየን። ፈውስ አገኘን። ለስጋችንም ለነፍሳችንም ፈውስን አገኘን። ማን? በመሰቀሉ ክርስቶስ በመሰቀሉ። እዚህ ጋር አንድ ነገር ልብ ማለት ያስፈልጋል። ብዙዎች ፈውስን ፍለጋ የተለያየ ቦታ ይሄዳሉ። ጠዋት ቤተ ክርስቲያን፣ ማታ ሌላ ቦታ ይሄዳሉ። ይሄ ግን አግባብ አይደለም። ፈውስ ያለው መድኃኒ ዓለም ጋር ነው። የዓለም መድኃኒት ክርስቶስ ጋር ነው። ክርስቶስ መጽሐፍ ቅዱስ ላይ ተጽፎ እንዳገኘ ነው እርሱ የተሰቀለው እኛ እንድንድን ነው። ለኛ ፈውስ ነው፣ ለኛ መድኃኒት ነው፣ ለኛ ሕይወት ነው። ይህንን ልብ ልንል ያስፈልጋል። ሌላው ክርስቶስ ስለምን ተሰቀለ ካለን ገነትን እንወርስ ዘንድ። አስቡት፣ ክርስቶስ በመሰቀሉ እኛ ምን አለ፣ ገነት ወረስን ማለት ነው። እዚህ ጋር አንድ ልብ ማድረግ ያለብን ነገር ክርስቶስ ባይሰቀል ነው እኛ ገነት አንገባም ነበር። ክርስቶስን ግን ይህን ሁሉ መከራ እንዲቀበል ያደረገው ፍቅር ነው። ስለዚህ እኔና እናንተ ልንፋቀር እኔና እናንተ ልንዋደድ እኔና እናንተ ልንግባባ፣ ልንረዳዳ ያስፈልጋል ማለት ነው። ሌላው አንዱ ስለ ሁሉ ሞተ ይላል መጽሐፍ ቅዱስ። ማን ነው አንዱ? ክርስቶስ ነው። የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ስለ ሁላችን ሞተ። ለምን? እሺ ክርስቶስ ከሞተ እኛ ምን አገኘ? ምን ተጠቀመ? ጥቂት ነገሮችን እንመልከት። አንደኛው ህይወትን አግኝተናል። ክርስቶስ በመሰቀሉ ክርስቶስ በመሞቱ እኔና እናንተ በዚህች ምድር ላይ ያለን ሰዎች ምን አገኘን? ህይወትን አግኝተናል። ይህንንም ሐዋርያው ቅዱስ ጳውሎስ ለሮሜ ምዕመናን በላከው ምዕራፍ 5 ቁጥር 12 ላይ ሞት ለሰው ሁሉ ደረሰ ይላል። ስለዚህ ሞት ነበረብን እኔና በእናንተ ላይ። ክርስቶስ በመሞቱ አንዱ ስለሞተ ህይወትን አገኘን ማለት ነው። ለዚህ ሆኖ ሌላው መልእክቱ ላይ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ህያዋን ይሆናሉ ይላል። አያችሁ በአዳም ሞተን ነበረ፣ ህግ በመተላለፋችን፣ በክርስቶስ ደግሞ ህያዋን እንሆናለን። አንዱ ስለሞተ ህይወትን አገኘን ማለት ነው። ሌላው በኤፌሶን ምዕራፍ ሁለት ቁጥር 3 እስከ 5 ላይ በደንብ እናንብበው። ምን የሚል ቃል አለ? በበደላችን ሙታን እንኳን በሆን ጊዜ ይላል። በኃጢያታችን በበደላችን ሙታን ሆነን ነበረ። በሆን ጊዜ እንኳን ከክርስቶስ ጋር ህይወትን ሰጠን አለ። ስለዚህ ክርስቶስ አንዱ ስለሞተ ምን አገኘን? ህይወትን አግኝተናል ማለት ነው። ሌላው አንዱ ስለሁላችን ከሞተ እኔና እናንተ ምን አገኘን? ሰላምን አግኝተናል። ሰላሜን ተውላችኋለሁ፣ ሰላሜን እሰጣችኋለሁ ተብለናል። ግን ዛሬ በህይወታችን ሰላም አለ፣ በትምህርታችን ሰላም አለ፣ በትዳራችን ሰላም አለ፣ በማህበራዊ ህይወታችን ሰላም አለ። ከሌለ ቆም ብለን ራሳችንን ጠይቅ ያስፈልጋል። ኤፌሶን ምዕራፍ 2 ቁጥር 13 ላይ ማንበብ ተገቢ ነው። ሌላው አዲስ ሰው ሆነናል። ክርስቶስ በመሞቱ ክርስቶስ በመሰቀሉ አዲስ ሰውነትን አግኝተናል። አዲሱን ሰውነት ልበሱ ተብለናል። አዲሱን ማንነት ማንን? ክርስቶስን ማለት ነው። ሌላው ክርስቶስ በመሞቱ ክርስቶስ በመሰቀሉ ከራሱ ጋር አስታርቆናል። ከማን ጋር? ከራሱ ጋር። ብዙ ሰዎች የሚስቱ በዚህ ነው። ከማን ጋር አስታርቆናል? ከራሱ ከክርስቶስ ጋር፣ ከእግዚአብሔር አብ ጋር፣ ከእግዚአብሔር መንፈስ ቅዱስ ጋር ለዚህ እኮ ነው ሮሚያ ሮሜ 5:10 ላይ ጠላቶቹ ሳለን በእግዚአብሔር ደግሞ በልጁ ታረቀን ይላል። የእግዚአብሔር ልጅ የተባለው እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ሌላው አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ቤዛ ሆኗል። መድኃኔ ዓለም የዓለም መድኃኒት መድኃኔ ዓለም ሆኗል። ስለዚህ ቀርበን እናማክረው። ችግራችን ይፈታል፣ ቋጥሯችን ይፈታል፣ ጥያቄያችን ይመለሳል። መድኃኔ ዓለም የሁላችንም ጎድዋና የሁላችንም ሕይወት ይጎብኝልን ያስተማረን የመከረን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሃት ለእግዚአብሔር።